እንዴት ናችሁ? እንዴት አላችሁ? የተወደዳችሁ ቻነላችንን እያደመጣችሁን ስለሆነ እንደ ሁል ጊዜው እጅግ አመሰግናለሁ። ስለ ሊቨርፑልና ስለ ፍሎሪያን ቨትዝ አንድ ነገር ላንሳ። ይህንን ተጫዋችና የተጫዋቹን ቴክኒካዊ ፕሮፋይል ካያችሁት ሊቨርፑል ምናልባት ከፌሊፔ ኮቺኞ በኋላ ለመጀመሪያ ጊዜ የላቀ ፕሌ ሜከር ማስፈረሙን የሚነግረን ሳይሆን አይቀርም። ፌሊፔ ኮቺኞ በ2 18 ጥር ወደ ባርሰሎና ከተጓዘ በኋላ እሱን የሚመስል ተጫዋች ቡድን ውስጥ አላካተተም። በጣም ስኬታማ ሆነ። ከዛ በኋላ ቻምፒየንስ ሊግ አሸነፈ፣ ፕሪሚየር ሊጎች አሸነፈ፣ ሌሎቹንም ዋንጫዎች አሸነፈ። ባያሸንፍ እንኳ ይህንን በጣም አስደናቂ የነበረውን የጓርዲዮላን ማንቸስተር ሲቲ በተከታታይ የውድድር ዘመናት በብርቱ የሚፎካከር ቡድን ሆነ። ነገር ግን በቴክኒካዊ ፕሮፋይል ካየነው የፌሊፔ ኮቺኞን አይነት ተጫዋች ከዚያ በኋላ አልገዛም፣ ፍሎሪያን ቨትዝ ሊቨርፑልን እስኪቀላቀል ድረስ ማለት ነው። በአጠቃላይ እንግዲህ የተለያዩ ቦነሶች ተጨምረው ለወደፊቱ እንደ ተጫዋቹ ስኬት እየታየ ሊካተት የሚችል ገንዘብ ኖሮ እስከ 135 ሚሊዮን ዩሮ ድረስ ሊደርስ ይችላል ይላሉ ወይም በእንግሊዝ እስከ 116 ሚሊዮን ፓውንድ ድረስ ሊደርስ ይችላል ይሄ በጀርመናውያን ታሪክ በጣም ውዱ ጀርመናዊ ተጫዋች ያደርገዋል ቦነሶቹ የሚጨምሩ ከሆነ ደግሞ ወደ ፕሪሚየር ሊግ የመጣ የምንጊዜም ውዱ ተጫዋች ይሆናል የፕሌይሜከር ሚናን በተመለከተ ሳነሳ ያው ፊሊፖ ኩታንሆ መልቀቁ እንዳልኩት ለሊቨርፑል ጎጂ አልነበረም። ግን አንድ ልብ ማለት የሚያስፈልገን ነገር በኋላ ከሱ የተገኘው የ140 ሚሊዮን ዩሮ ገቢ ቨርጅል ቫንዳይክን በተከላካይ ስፍራ አሊሰን ቤከርን በጎሉ ላይ ለማምጣት ቢያግዛቸውም፣ ግብ ጠባቂ ለማስፈረም አቅም ቢሆናቸውም፣ አሰልጣኝ የርገን ክሎፕ ግን ፌሊፔ ኮችኞን የመሸጥ ፍላጎት አልነበራቸውም ነበር። እንዲያውም በወቅቱ ታስታውሱ እንደሆነ በአንዳንድ ጋዜጣዊ መግለጫዎቻቸው እና ቃለምልልሶቻቸው ላይ ስለ ፌሊፔ ኮችኞ ሲናገሩ እዚህ ከቆየ ሐውልት የሚሰራለት አይነት ተጫዋች ይሆናል ወደ ባርሰሎና ከሄደ ግን ሜሲዛ አለ፣ ስዋሬስ አለ፣ ኢኒስታ አለ። ስለዚህ ትልቁ ስታር አይሆንም። እዚሁ ግን የቡድኑ ትልቁ ስታር መሆን ይችላል። ከዚያ በኋላ በሊቨርፑል ፎልክሎር ውስጥ የሚዘክር፣ በሊቨርፑል ታሪክ ውስጥ የሚታወስ፣ ደግሞ ሐውልት የሚቆምለት አይነት ተጫዋች ይሆናል የሚል አስተያየት ይሰጡ ነበር። ተጫዋቹን ለማቆየትም ብዙ ጥረት አድርገዋል። እንዲያውም ባርሰሎና እኮ 2017 ክረምት ላይ ነበር ሊያስፈርመው ይሞክር የነበረው። ነገር ግን የለቀቀው 2018 ጃንዋሪ ላይ ነው። ስለዚህ በአጠቃላይ ሊቨርፑል ግንባታ ሂደት ውስጥ የእሱ ገንዘብ በጣም አስፈላጊ ቢሆንም ወይም ከሱ ሽያጭ የተገኘው 140 ሚሊዮን ዩሮ በጣም አስፈላጊ ቢሆንም ነገር ግን አሰልጣን የእርገን ክሎብ የእሱን የክሬቲቪቲ ችሎታ ግን ማጣት አልፈለጉም እና ከዛ በኋላ ባለው ጊዜ እሱን በሚመስል ተጫዋች አይደለም የተኩት፣ በታክቲካል ኮምፐንሴሽን ነው የተኩት። የሊቨርፑል አማካይ ክፍል ከፊሊፒ ኮቺኞ መልቀቅ በኋላ ሶስት በጣም የሚያስደንቅ የጎል ሪተርን ያላቸው የማጥቃት ተጫዋቾች አሉት። ሳዲዮ ማኔ፣ ቦቢ ፈርሚኖ፣ ሙሐመድ ሳላህ። ከዛ ፈጠራው በአብዛኛው የሚመጣው ከመስመር ተከላካዮቹ ነው፣ ከትሬንት አሌክዛንደር አርኖልድ እና ከአንዲ ሮበርትሰን ነበር ይመጣ የነበረው እንጂ ያንን ቦታ ኮቺኞን በሚመስል ክሬቲቭ ተጫዋች ወይም በሌላ አስር ቁጥር አይደለም የሞሉት፣ በታክቲካዊ መፍትሄ ነው የሞሉት። አሁን ከዚያ ሰባት ዓመት በኋላ የክሎፕ ተተኪ አርነስሎት ናቸው። የአርነስሎት አጫወት ደግሞ ከክሎፕ ጋር መጠነኛ ልዩነት አለ። የበለጠ የፖሴሽን ቡድን ነው። የበለጠ የቁጥጥር ቡድን ነው። ስለዚህ የቡድኑ ፈጠራ እንዲሆን የሚፈልጉት እነሱ ትራዲሽናል ሶርስ ኦፍ አይዲያ ከሚሉት ወይም አሁን የእሳቸው አጫወት ለአስር ቁጥር የበለጠ የሚሆን አይነት አጫወት ነው። መጠነኛ የሲስተምም ለውጥ አለው። አሁን ባለፈው የውድድር ዘመን ዞቦዝ ላይ ነበር አስር ቁጥር የነበረው። የክሎብ ብሩጅ አስር ቁጥሮች አልነበሯቸውም። ሶስት አማካዮች ነው የነበሯቸው። ናቢኬታን አምጥተውታል ይገባኛል ግን ናቢኬታን ቢሆን የፌሊፔ ኮቺኞ አይነት ቴክኒካዊ ልቀት ያለው ተጫዋች አይደለም። በጣም ጥሩ ተጫዋች መሆኑን እረዳና፣ ግን የፌሊፔ ኮቺኞ አይነት የአስር ቁጥር ችሎታ ያለው ተጫዋች አይደለም። ቻጓል ካንታራን አምጥተውታል። እሱ ደግሞ ዲፕላይም ፕሌይሜከር ነው። በጣም ጥሩ ቴክኒካዊ ተጫዋች መሆኑን እረዳና፣ አሁን ግን ከፍ ያለ የመፍጠር ችሎታ ያለው አስር ቁጥርን ነው ሊቨርፑል ያመጣው። ይሄ እግር ኳስ ምን ያህል ሳይክሊካል መሆኑን ይነግራቸዋል። በየጊዜው የሆነ ጊዜ ያለፈባቸው የመሰሉ ሀሳቦች እንደገና ተመልሰው ሲያንሰራሩ ሩ እናያለን እና አሁን ይሄ የሊቨርፑል ቡድን ከኮችኞ በኋላ ይመስለኛል የመጀመሪያው አስር ቁጥር ነው። በተለያየ መንገድ መጫወት የሚችል ነው። አስር ቁጥር ብቻ አድርገን የዞቦዝ ላይ ቦታ የሚይዝ ከአጥቂ ጀርባ ያለው ቦታ ላይ ብቻ የሚጫወት ተጫዋች አድርጎ መረዳት ያስቸግራል። ግን አማካይ ክፍሉን ካያችሁት ቡድኑ እንደ አዲስ ግኝት ሊቆጠር የሚችል ስድስት ቁጥር ያለው ራያን ራፍንበር ግን ኳስ ነጣቂ ብቻ አይደለም፣ እንደ ፔስ ሴተር ነው፣ ቴምፖ ሴተር ነው፣ የጨዋታውን ፍጥነት የሚቆጣጠር አይነት የአንድን አሰልጣኝ ችሎታ የሚያሳይ ነው። በጣም ጥሩ ተጫዋች መሆኑ ይታወቅ ነበር አያክስ ውስጥ በነበረበት ጊዜ። ነገር ግን የቡድን ቤዝ ሆኖ ወይም ስድስት ቁጥር ሆኖ ወይም ብቸኛ ፒቮት ሆኖ ተጫውቶ አያውቅም። አሁን ግን እሱ ብቻ አይደለም። በጣም የላቀ ቴክኒካዊ ችሎታ ያለው ተጫዋች ስለሆነ ያ ፊዚካል ችሎታ አለው። ረጅም ነው። ኳስ መንጠቅ ይችላል። ነገር ግን ቴክኒካዊ ችሎታም አለው። ከደች አማካዮች የምንጠብቀው ኳስ የማሰራጨት ችሎታ የጨዋታ ፍጥነት የመቆጣጠር አቅም ያለው ተጫዋች ነው። እሱ ደግሞ የሚታገዘው በሊቨርፑል ባለፈው የውድድር ዘመን ዋና ታክለር የነበረው ራፈን ብርህ አደለም። ብዙ ሸርተቴዎች የሚወርደው እሱ አልነበረም አሌክሲስ ማካሊስተር ነው። አሌክሲስ ማካሊስተርም እንዲሁ የላቀ ቴክኒካዊ ጥራት ያለው ተጫዋች ነው፣ ግን በጣም ጥሩ ታክለር ነው። ራን ራፍን ብርህ ለምሳሌ የተዋጣለት ታክለር አደለም። ስለዚህ ያ ኮምፕሊመንታሪቲ ያለ ማለት ነው። ሁለቱ የሚግባባ ችሎታ አላቸው። ከነሱ ፊት ደግሞ የሚያስደንቅ የሩጫ ፓወር ያለው የራኒንግ ፓወር ያለው ተጫዋች አላቸው። ዶሚኒክ ዞቦስላይ በጣም አስደናቂ የሆነ የስራ ትጋት ያለው ተጫዋች ነው። ደግሞ የላይፕዚሽ እና የሳልዝቡርግ ታሪክ አይደለም ያለው ስለዚህ ከሬድቡል ፕሮጀክት የመጣ ተጫዋች ስለሆነ ያ ፕሬሲንግ፣ ካውንተር ፕሬሲንግ ለእነዚህ አይነት አካላዊ አጨዋወቶች የሚሆን ችሎታ አለው። አንድ የሊቨርፑል አማካይ ክፍል አሁንም ያን የሚጎድለው የነበረው አንድ ነገር ካለ ግን የክሬቲቭ ፍሌር የሚሉት የመፍጠር ችሎታ በበቂ መጠን አልነበረውም። ዞቦዝ ላይ ፈጣሪ አይደለም ማለት አይደለም፣ ግን የኩታንሆን አይነት ፈጣሪ አይደለም። ወይ አሌክሲስ ማካሊስተር ፈጣሪ አይደለም ማለት አይደለም፣ ግን የፈጠራ ችሎታው ልክ እንደ ፊሊፖ ኩታንሆ አይነት አይደለም። የመጨረሻው አስር ቁጥር ስለሆነ ነው እንደ ቤንችማርክ ፊሊፖ ኩታንሆን ደጋግሜ የማነሳው። ፍሎሪያን ቨትዝ ግን ለረጅም ጊዜ ሊቨርፑል በፋይናንሳዊ ምክንያቶችም ወይ ቡድኑ እንዲገነባ በተፈለገበት ንጽረተ ዓለምም ይሁን በማንኛውም ምክንያት ብቻ ያንን ክሬቲቭ ተጫዋች ሳያካትት ያ የጋይል ያለው ይሎታ ልነሱ እንደዛ አይነት ችሎታ ያለው ተጫዋች አልነበረውም። አሁን ይህንን ተጫዋች በመጨረሻ አምጥተዋል። የተለያየ አማራጭ መስጠት የሚችል አይነት ተጫዋች ነው። የአማካይ ክፍሉ አሁን እንደ አራቱን አንድ ላይ የሚጠቀምበት መንገድ ቢኖር አንዳንድ ሰዎች እንደሚሉት አሰልጣኝ አርነስሎት ከተጫዋቹም ጋር ከፍሎሪያን ቨትዝም ጋር ውይይቶች በነበሯቸው ጊዜ ታክቲካዊ ማብራሪያ ሰጥተውታል፣ ምን አይነት ቡድን እንደሚገነቡ። መቼስ ብዙ አማራጮች ያሉት ተጫዋች ስለሆነ ብዙ አሰልጣኞችን ማነጋገሩ ምን አይነት ታክቲካዊ መፍትሄ እንዳላቸው መጠየቁ አይቀርም። ከኮምፐኒ ጋር ተነጋግሯል። አንዳንድ ብዙሀን መገናኛዎች እንደሚሉት ከጓርዲዮላ ጋር ተነጋግሯል። ከአርነስሎት ጋር ተነጋግሯል። ብዙ ምርጫ የነበረው ተጫዋች ነው። ከእሳቸው ጋር በነበረው ውይይት ለምሳሌ ለየት ያለ የፖሴሽን ቡድን መስራት እንደሚፈልጉ ነግረውታል ይላሉ። አሁን አንዳንድ ሰዎች የአራት አራት ሁለት እና የአራት ሶስት ሶስት ድብልቅ የሆነ አይነት ቡድን ነው አራት አራት ሁለትን እና አራት ሶስት ሶስትን ቀይጦ የሚጠቀም አይነት ቡድን ነው። አሁን በንድፈ ሐሳብ ደረጃ በሁለቱ ቤዚክ ፎርሜሽኖች ላይ ለተጋጣሚ ቡድን ሁልጊዜ ግራ መጋባት ይፈጥራል በእነዚህ ሁለት ፎርሜሽኖች መካከል የሚዋልል ከሆነ ምክንያቱም ተጫዋቾቹ የተለያየ ስፔስ ይዘው መጫወት የሚችሉ ተጫዋቾች ስለሆኑ በ433 የሚጫወቱ ከሆነ ያው አንደኛው ተጫዋች ወደ ተጠባባቂ ወንበር መውረድ አለበት። ፍሎሪያን ቨትዝ የፕሌሜኪንግ ጎል ስኮረር የሚሉት የበለጠ ለሶስቱ ከፊት ላሉት የማጥቃት ተጫዋቾች ተጠግቶ የሚጫወተው አራት ሶስት ሶስት እና አራት ሁለት ሶስት አንድ መሀል በጣም መቀራረብ እንዳለ መገንዘብ ያስፈልጋል። ስለዚህ ብዙ ዲቪሽን ላይኖሮ ይችላል። ባለፈው ዓመት ከተጠቀሙ ግን አራት አራት ሁለትን የሚጠቀሙ ከሆነ ደግሞ ይሄ ዴንጀረስ ፕሌይሜከር የሚሉት አይነት ተጫዋች ይሆናል። ሁለቱ የተለያዩ ናቸው። ለምሳሌ በ197 ጨዋታዎች ላይ ለባየር ሌፈር ኩዘን ሲጫወት ከፍተኛ የጎል ማስቆጠር እንዲሁ ከፍ ያለ መጠን ያለው የአሲስት ፕሮዳክሽን ያለው ተጫዋች ነው። 57 ጎል ያስቆጠረ 65 የመጨረሻ ኳስ ያቀበለ ተጫዋች ነው። ስለዚህ አንድ የሚሰጠው ዋስትና፣ የመፍጠር ዋስትና ነው። ብዙ ጎል የማስቆጠር ብዙ የመጨረሻ ኳስ የማቀበል ዋስትና ነው። አሁን ይሄ ሆነ ማለት ሊቨርፑል የሊቨርፑል ደጋፊዎች ዘጠኝ ቁጥር ማስፈረም አለበት ብለው እንደሚያምኑ እገነዘባለሁ ነ እንዲያውም በእኔ አስተያየት የፍሎሪያን ቨትዝ መምጣት ዘጠኝ ቁጥር ቢጨመር ጥሩ ነው፣ ነገር ግን የዘጠኝ ቁጥር መፈረመን አስገዳጅነትም በመጠኑ ይቀንሰዋል። ምክንያቱም ሞሐመድ ሳላህ ኤሊት የ30 ጎል ጎል አስቆጣሪ ነው። አሁን እድሜው 33 ዓመት ስለሆነ ለሚቀጥሉት ሁለት ዓመታት ያንን ይዞ ይቀጥላል ወይ በሜዳ ውስጥ መልስ ሊሰጠን ያስፈልጋል። ነገር ግን ያንን ማድረግ እንደሚችል ሰፊ ሳምፕል ሳይዝ አለ። ለሰባት ለስምንት ዓመት ይህንን ሲያደርግ የቆየ ተጫዋች ነው። እዚህ ላይ ፍሎሪያን ቨትዝ ቅድም ያነሳሁት አይነት ቁጥሮች አሉት። እነዚህን ቁጥሮች ወደ እንግሊዝ ማሸጋገር ይችላሉ ወይ፣ እርግጠኛ አይደለሁም። ግን እነዚህ ሁለት ተጫዋቾች በጣም የተዋጣለት ጎል አስቆጣሪ አስር ቁጥርና በጣም የተዋጣለት ጎል አስቆጣሪ የቀኝ ክንፍ ተጫዋች አለው ማለት ነው። ስለዚህ የግድ ሰላሳ ጎል የሚያስቆጥር አጥቂ የመምጣቱን አስገዳጅነት ይቀንሰዋል ይሄ ሊቨርፑል ለምሳሌ ቦቢ ፈርሚኖ በነበረበት ጊዜ ፈርሚኖ ራሱ የ30 ጎል አጥቂ አልነበረም፣ ግን ሳላ 30 ጎል እንዲያስቆጥር ምክንያት የነበረ ተጫዋች ነው። አሁንም መሐመድ ሳላህ በጣም አስደናቂ ውድድር ዘመን አሳልፏል። ስለዚህ ለሚቀጥሉ ጥቂት ዓመታት ከተጫዋቹ ፕሮፌሽናል ጠባይ በመነሳት እና በቅርብ ጊዜ ከጥቂት ወራት በፊት በተጠናቀቀው ሲዝን በሊቨርፑል 86 ጎሎችን ቡድኑ ሲያስቆጠር 47 ቀጥተኛ የጎል ተሳትፎ ነበረው። በፕሪምየር ሊጉ ብቻ ማለት ነው። ይሄ ከግማሽ በላይ ማለት ነው። እና አሁንም ከዓለም ምርጥ ተጫዋቾች መካከል አንዱ እንደሆነ አሳይቷል። ግን አንድ ችግር የነበረው ሊቨርፑል በሱ ጎሎች ላይ ጥገኛ ነበር። ከሱ ቀጥሎ ብዙ ጎሎች ያስቆጠረው ተጫዋች ሉዊስ ዲያዝ በ2.5 እጥፍ ምናምን ያነሰ። ዳርዊን ኑኔዝ እንደሚታወቀው በከፍተኛ ገንዘብ በ85 ሚሊዮን ዩሮ ነበር የመጣው ቢያንስ በጎል ማስቆጠር የተጠበቀውን ያህል ፍሬያማ አልሆነም። ለዚህ ነው በዚህ ክረምት ይለቃል ተብሎ ይጠበቅ የነበረው። ነገር ግን አሁን የፍሎሪያን ቪትስ መምጣት ያንን በሙሐመድ ሳላህ ላይ ያለን የጎል ማስቆጠር ጥገኝነት ያቀለዋል ማለት ነው። ሙሐመድ ሳላህ አሁንም ጥሩ መጫወት አለበት። ለዚህ ነው ኮንትራት የተሰጠው። ኮንትራት ስትሰጡ ከዚህ በፊት ተጫዋቹ ለሰራው ስራ ሳይሆን ከዚህ በኋላ ይሰጠኛል ተብሎ ለሚታሰብ ጥቅም በሚል የሚሰጥ ነው። ነገር ግን ሙሐመድ ሳላህ ምንም ቢሆን ምንም ፕሮፌሽናል ቢሆን ምንም ብዙ ዮጋ ቢሰራ ምንም አመጋገቡ ላይ ጥንቁቅ ቢሆን 33 ዓመቱ ነውና፣ ከዚህ በኋላ ወጣት እየሆነ አይሄድ። ሊቨርፑል የእሱን የረጅም ጊዜ ተተኪ ማሰብ አለበት እዛ ቦታ ላይ የሚጫወት ነገር ግን እንደ ቡድኑ ሜንማን እንደ ቡድኑ ዋና የማጥቃት ተጫዋች። ፍሎሪያን ቨትዝ በቅርብ ጊዜ ያንን ኃላፊነት መረከብ የሚችል ነው። አሁን ባለበት እድሜ ለሚቀጥለው 10 ዓመት ክህሎቱን በጀርመን ያየነውን ችሎታ በእንግሊዝ መድገም ከቻለ የሊቨርፑል የ10 ዓመት መፍትሄ መሆን የሚችል ተጫዋች ነው። የሊቨርፑል የወደፊቱ ማጥቃትም በሱ ዙሪያ እንዲገነባ ማድረግ ይቻላል። ከዛ ደግሞ ከትሬንት አሌክዛንደር አርኖልድ መልቀቅ በኋላ ይገባኛል የረሚ ፍሪምፖንግን በዛ ቦታ ላይ አምጥተውታል። ፍሪምፖንግ ሌላ አይነት ተጫዋች ነው። የበለጠ ፈጣን፣ ቀጥተኛ የበለጠ የአንድ ለአንድ ግንኙነቶችን የሚመርጥ አይነት የበለጠ ድሪብለር አይነት ተጫዋች እንጂ የትሬንት አይነት ክሬቲቪቲ ያለው ተጫዋች አይደለም። ስለዚህ ከትሬንት መልቀቅም በኋላ ሊኖር የሚችል ክሬቲቪቲንም መሙላት ይችላል። ምክንያቱም ሃይሊ ክሬቲቭ ተጫዋች ነው። ቁጥሮቹን ከዚ በፊት እያነሳን ስለሱ ፕሮግራሞች ሰርተናል። በትሬንት ቦታ የሚጫወት ፉል ባክ ባይሆንም ግን ከትሬንት አሌክዛንደር አርኖልድ መልቀቅ በኋላ ሊቨርፑል ሊኖርበት የሚችልን የክሬቲቪቲ ችግር በመጠኑ መሙላት የሚችል አይነት ተጫዋች ነው። ከዚ በፊት ታስታውሳለሁ ዩሊያን ብራንትን ማምጣት ይፈልጉ ነበር 2017 ላይ አሰልጣኙ የርገን ክሎፕ ነገር ግን የሊቨርፑል ሰዎች የዴታ ቡድኑ እና ማይክል ኤድዋርድስ ሞሐመድ ሳላህ የበለጠ ይስማማል ቡድኑ የሚል አስተያየት ሰጥተው፣ ምንም እንኳ የእርገን ክሎፕ ይሁን አይሁን የማለት የቬቶ ስልጣን ቢኖራቸውን፣ ነገር ግን ባለሙያዎቻቸውን ደግሞ ያምናሉ እና ሙሐመድ ሳላህ እንዲመጣ ተስማሙ። አንድ ከዚህ በፊት ብዙ ጊዜ ያነሳሁት የኮምፕሊመንታሪቲ ጉዳይ የሚነሳው ለዚህ ነው። ከዩሊያን ብራንት ይልቅ ከቦቢ ፈርሚኖ እና ከሳዲዮ ማኔ ጋር የበለጠ ለመግባባት የሚያስችል ቴክኒካዊ ፕሮፋይል ያለው ተጫዋች እሱ ስለነበር ወደ ሊቨርፑል እንዲመጣ ሆነ። ከዛ በኋላ የነበረው ልዩነት በጣም የሚያስገርም ነው። ፍሎሪያን ቨትዝ ሲመጣ አሁን እነዚሁ ሰዎች አሉ፣ ማይክል ኤድዋርድስ አሉ፣ በሌላ ኃላፊነት አዲስ የስፖርት ዳይሬክተር ሾመው ራሳቸው ሪቻርድ ሂውዝን ግን ደግሞ የሊቨርፑል የምልመላ ፍልስፍና እና የምልመላ ቡድኑም ከሞላ ጎደል ያው ነው። የእርገን ክሎፕ አንድ ነገር ተናግረው ነበር ስለ ኃላፊዎቻቸው ወይም ስለ ኤፍኤስጂ ሰዎች ሲናገሩ ሊቨርፑል የሚፈልገው የ20 ዓመት ዕድሜ ላይ ያለና ሁለት መቶ ጨዋታ ያደረገ ተጫዋች ነው የሚል አስተያየት ሰጥተው ነበር። ይህንን ማግኘት ደግሞ ፈታኝ ነው ብለዋል። ያን ይህንን ያሉበት ምክንያት 20 ዓመት የሚያስፈልግ ወጣትነት አለው። ሊቨርፑል ወጣቶችን ነው በአብዛኛው ማምጣት የሚፈልገው ነገር ግን ወጣቱ ነው የጨዋታ ልምድ ያላቸው ተጫዋቾች እንዲህ አይነቶችን ማግኘት ግን ቀላል አይደለም፣ የሚል አስተያየት ሰጡ። አሁን ሀያ ዓመቱ አይደለም ፍሎሪያን ቨትዝ ሀያ ሶስት አመት እንኳ አልሞላውም። ነገር ግን ገና ካሁኑ ወደ ሁለት መቶ የሚጠጋ ጨዋታ አድርጓል። ለጀርመን ብሔራዊ ቡድን ሰላሳ አንድ ጊዜ ተሰልፏል። ለጀርመን ብሔራዊ ቡድን በአውሮፓና በዓለም ዋንጫ ላይ ተጫውቷል። ያንን ፍልስፍና ያሳያቸዋል። ሊቨርፑል ምን አይነት ተጫዋቾች ማምጣት እንደሚፈልግ፣ የረሚ ፍሪምፖንግ ሌላ በዚህ ክረምት የፈረመ ተጫዋች ነው። 24 ዓመና 45 ጨዋታ ልምድ ያለው ለሆላንድ 13 ጊዜ የተሰለፈ ነው። አንድ ሪቸርድ ጆል የሚባል ጸሐፊ ሌላኛውን ተጫዋች የሚጠቅሰል ሚሎስ፣ ሶስተኛ የዚህኛው ክረምት ፈራሚያቸው የሆነውን ተጫዋች እሱ ገና ሌላ ወጣት ተጫዋች ነው። 158 ጨዋታዎችን አድርጓል። ለብሔራ ብዱ የተጫወታቸውን ጨዋታዎች ቁጥር ከጨመር 131 ጨዋታዎችን አድርጓል 22 ፍራንሲስ መካሊስተር በ24 ዓመቱ ኮዲ ጋግፖ በ23 ዓመቱ ማኔ በ24 ዓመቱ ሳላ በ25 ሮበርትሰን በ22 ቦቢ ፈርሚኖም ከሆፈንሃይም በፈረመ ጊዜ ከክሎብ ቀደም ብሎ የመጣ ተጫዋች ነው። 23 ዓመቱ ነበር። ራያን ራፈንበር ወደ ሊቨርፑል ሲመጣ 21 ዓመቱ ነበር። ግን የሁሉንም ተጫዋቾች የጨዋታ ቁጥር ካያችሁ አንዳቸውም ከ150 ጨዋታ በታች የማድረግ ታሪክ አልነበራቸውም ራያን ግራፈንበርክ እንኳ ሲመጣ በ21 አመቱ 181 ጊዜ ተጫወቷል በአያክስ ታሪክ ከክላረንስ ሲዶርፍ ሬከርዱን የወሰደ ተጫዋች ነበር በትንሽ ዕድሜ የመጀመሪያ ጨዋታውን በማድረግ ስለዚህ የሚፈልጉት የእድሜ ፕሮፋይል የሚፈልጉት የጨዋታ ኤክስፒሪየንስም ያለው ተጫዋች ነው ሊቨርፑል ያስፈረመው ግን ቅድም እንዳነሳሁት ከሁሉ በላይ የሊቨርፑልን የጨዋታ ኤቮሉሽን የሚነግር አይነት ነው። አሰልጣኝ ዩርገን ክሎፕ ምንም እንኳ የኔ ምርጡ አስር ቁጥር የኔ ገገን ፕሬሲንግ ነው ቢሉም በቦሩሺያ ዶርትሙድ በነበሩበት ጊዜ እንደ ማሪዮ ጎትስ አይነት አስር ቁጥር ነበራቸው እኮ። ስለዚህ ክሬቲቭ ተጫዋች ጠልተው አይደለም። ግን ሊቨርፑል የስቴት ክለብ አይደለም፣ አይደለም። ይሄ ወሰን የሌለው በጀት ያለው ክለብ አይደለም። ደግሞ ክሬቲቭ አስር ቁጥሮች አንደኛ በገበያው ላይ በጣም ሬር ናቸው፣ ካሉም ውድ ናቸው። ስለዚህ ሊቨርፑል የቡድን ግንባታው ፍልስፍና ሌላ ሆነ እና የበለጠ ሰራተኛ አማካዮች ፋቢኞ፣ ጆርዳን ሄንደርሰን፣ ጀምስ ቢልነር፣ ጂኒ ቫይናል አይነት ተጫዋቾች ነበሩ። እነዚህ የመጨረሻ ኳስ ማቀበል አይችሉም፣ ጎል ማስቆጠር አይችሉም ማለት እንኳ ባይሆን ዋና ጥንካሬያቸው ግን እሱ አልነበረም እና ቡድናቸውን ያለ ተዋጣለት አይነተኛ አስር ቁጥር መገንባት ነበረባቸው። ደግሞ ግሩም ማሽን ነበር የገነቡት። አሁን ግን ይህንን ተጫዋች አምጥተውታል። በየሲዝኑ ደብል ደብል ቁጥሮች የሚያስመዘግብ አይነት ተጫዋች ማለት ነው። ደብል ደብል ስል በአሲስት ደብል ቁጥሮች አስርና ከዛ በላይ በጎል ማስቆጠር ደብል ቁጥሮች አስርና ከዛ በላይ ደግሞ በጣም በትልልቅ ጨዋታዎች ላይ የሚዋጣለት፣ በዚህ ዓመት በቻምፒየንስ ሊግ ለመጀመሪያ ጊዜ መጫወት ሲጀምር በዘጠኝ ሌቨርኩሰን የቻምፒየንስ ሊግ ጨዋታዎች በስድስቱ የጨዋታ ኮከብ የሆነ፣ በ2024 ኤፕሪል ላይ ሌቨርኩሰን የቡንደስሊጋው ሻምፒዮን መሆኑ ሲታወጅ ሻምፒዮን መሆናቸው በተረጋገጥበት ጨዋታ ላይ ቬርድር ብሬመን ላይ ሃትሪክ የሰራ ታሪካዊውን የጀርመን ብሔራዊ ቡድንን መለያ ሲለብስ የማይከብደው አይነት በጣም አስደናቂ ተጫዋች ነው። የመጡት ብዙ እንዳወራ እናቃለው ስለዚህ ተጫዋች ግን ከፊሊፖ ኩታንሆ መልቀቅ በኋላ ሊቨርፑል ያስፈረመው አስር ቁጥር ነው የሚለውን ነጥብ ብዙ የተነጋገርንበት አይመስለኝም። ስለዚህ በጣም አስፈላጊ ዝውውር ነው፣ ግን በዛው ልክ ደግሞ ለአመታት ሊቨርፑል ያልነበረውን ቴክኒካዊ ተጫዋች ነው ያገኘው ማለት ይቻላል። አሁን ጨዋታም እንዳልኩት ሁሌ ኢቮልቭ ያደርጋል። አሁን የአሰልጣኝ የእርገን ክሎፕ ቡድን አልፎ አልፎ ለምሳሌ የፕሪምየር ሊግ ሻምፒዮን በነበሩበት የውድድር ዘመን በ2019/20 የውድድር ዘመን የበለጠ የተረካካ የኳስ ቁጥጥር ቡድን አድርገውት ነበር። 65 ፐርሰንት ፖሴሽን የሚይዝ ምናምን፣ ግን በአብዛኛው እንደሚታወቀው ከፍተኛ ትራንዚሽኖች ያሉበት ቡድን ነው። እንደዛም ሆን ከሆነ የግድ አስር ቁጥር ላይ ጠይቅ ይችላል። የአሁኑ የአሰልጣኝ አርነ ስሎት ቡድን እድገት ደግሞ ቅድም እንዳነሳሁት የበለጠ ሰከን ያለ፣ የበለጠ የኳስ ቁጥጥር ቡድን ስለሆነ ልክ በትራንዚሽን ለማጥቃት ቡድኑ በሚሄድበት ጊዜ በዛው ልክ በትራንዚሽንም ይጠቃል ብለው ስለሚያምኑ ከክሎፕ አንደኛው የሚለያቸው ነገር ከኳስ ጋር ያላቸው የጨዋታ አቀራረብ ነው። የበለጠ የትዕግስት የበለጠ የኳስ ቁጥጥር ቡድን መስራት የሚፈልጉ አሰልጣኝ በመሆናቸው የተነሳ ማለቴ ነው። ስለዚህ ፍሎሪያን ቨትዝ የበለጠ አስፈላጊ ተጫዋች ይሆናል ለዚህኛው አይነት አጫዋት። ምክንያቱም በጠባብ ቦታ በሎ ብሎክ የሚጫወቱ ቡድኖችን ፔኔትሬት በማድረግ ለዚ አይነት ተፋላሚዎች የሚሆን የድሪብሊንግ ችሎታ የፓሲንግ ችሎታ፣ ኳስ የመቀበልም በጠባብ ቦታ የመቀበልም ችሎታ ያለው ተጫዋች ስለሆነ ስለዚህኛው የሊቨርፑልን የጨዋታ እድገት ልበለው ወይም መጠነኛ ለውጥ የሚያሳይ ዝውውር ተደርጎ ሊታይ ይችላል። ለምሳሌ የጓርዲዮላ ማንቸስተር ሲቲ በተመሳሳይ ጊዜ፣ ልክ እንደ የርገን ክሎፕ ሊቨርፑል በ4-3-3 ነበር ይጫወት የነበረው። አሁን የሊቨርፑል የአማካይ ክፍል የበለጠ ሰራተኛ፣ የበለጠ ኢንዱስትሪስ ተጫዋቾች ያሉት ቡድን ሲሆን የማንቸስተር ሲቲ የአማካይ ክፍል ደግሞ የበለጠ ፍሌር የነበረው ምክንያቱም የሊቨርፑል ፈጠራ ከመስመር ተከላካዮቹ ነው ይነሳ የነበረው። ለምሳሌ የፕሪሚየር ሊግ ሻምፒዮን በነበሩበት የውድድር ዘመን የቡድኑ አንደኛ አሲስት አድራጊ የነበረው ትሬንት ነው፣ ሁለተኛ ሮበርትሰን። ሁለቱ ብቻ 23 አሲስቶች በጋር አስመዝግበዋል። ይሄ በጣም አስደናቂ ነው። በሊግ ብቻ ሲሆን ደግሞ የበለጠ አስደናቂ ነው። ስለዚህ ሊቨርፑል ከሲቲ ያነሰ ክሬቲቭ አልነበርም በአንዳንድ መለኪያዎች፣ ነገር ግን ያ የጎል ድል ፈጠራ የሚመነጭበት ስፍራ ግን የተለያየ ነበር። ምክንያቱም የጓርዲዮላ ሲቲ ሁለት ነጻ ስምንት ቁጥሮችን ዳቪድ ሲልቫና ኬቨን ደብሮይነን ወይ ቡድንና በርናርዶ ሲልቫን አይነት ፍሪ ሁለት ፍሪ ኤይት የሚጠቀም ቡድን ስለነበር በመጠኑ ይለይ ነበር። ሁለቱም አራት ሶስት ሶስትን ቢሆንም የሚጠቀሙት ነገር ግን ፈጠራው የሚመነጭበት ቦታ ለየት ያለ ነው። የማንቸስተር ሲቲ ፈጠራ የበለጠ ፈጣሪ ብለን ከምናስባቸው ተጫዋቾች የጎልድል ፈጣሪ ብለን ከምናስባቸው ተጫዋቾች የሚመነጭ ነበር። የሊቨርፑል ደግሞ ትራዲሽናል ሶርስ ኦፍ ክሬቲቪቲ አልነበረም፣ ከፉልባኮች ያንን ያህል አሲስቶች ማግኘት የተለመደ አልነበረም። በዚህ ለየት ይል ነበር ሊቨርፑል። አሁን ግን እንዳልኩት እግር ኳስ ሳይክሊካል ነው፣ የሆኑ ሀሳቦች የሆነ ጊዜ አዳፕት መደረግ ያስፈልጋቸዋል። ለምሳሌ አንዲ ሮበርትሰን የቀድሞ አይነት አካላዊ ቅልጥፍና ያለው አደለም። ላይታች እያለ አንዱን ኮሪደር በሙሉ ዶሚኔት አድርጎ በየሶስት ቀኑ ዘጠና ደቂቃ መሸፈን አይችልም። ትሬንት አሌክዛንደር አርኖልድ ደግሞ ለቋል። ስለዚህ ኢቮልቭ ማድረግ አለበት ቡድኑ እና ያንን ነው ለማድረግ እየሞከሩ ያሉ የሚመስለኝ። ግን ከመስመሮች የጎልድል ፈጠራን አያገኙም ማለት አይደለም። ለምሳሌ ሚሎስ ኬርኬዝ በተጠናቀቀው የውድድር ዘመን ብዙ ክሮሶች የሚያደርግ ብዙ የኦቨርላፕ ሩጫዎች የሚያደርግ ብዙ የአንደርላፕ ሩጫዎች የሚያደርግ በጣም የተዋጣለት ወጣቱ ሮበርትሰንን የሚመስል አይነት ነው። የረሚ ፍሪምፖንግም እንደዚሁ በጣም አስደናቂ ማጥቃት ቁጥሮች ያሉት ተጫዋች ነው በቀኝ በኩል። ስለዚህ ከፉልባኮች ባኮች ክሬቲቪቲ ማግኘቱን ያቆማል ማለት ሳይሆን፣ ነገር ግን የቡድኑ ዋናው የፈጠራ ምንጭ ግን አስር ቁጥሩ ይሆናል ማለት ነው። ይሄ በመጠኑ ቡድኑ ያለውን ኤቮሉሽን ሳይነግረን አይቀርም።